ሰላም እንደናችሁ፣ አዲስ ቪዲዮ ይዤ እመጣለሁ። ዛሬ እሱም ስለ ሻዶ ምንለው የካርል ዩንግ ኮንሴፕት ነው። ካርል ዩንግን እናውቀዋለን። የሀያኛው ክፍለ ዘመን ሳይኮ ሳይኮ ቴራፒስት ወይም ሳይኮአናሊስት አናሊስት ነው እና የሚታወቀው ዘሻዶ የሚባል ኮንሴፕት ለአለም በማበርከት ይሄ ዘሻዶ ምንድነው? ጥላ ልንለው እንችላለን። የማንነታችን ጥላ Uh, from a psychological perspective ማለት ነው። so ከdefinitionu እንጀምር የካርሊ ካርሊንግ ነው ፓዮኒር ያደረገው in the shadow የሚለውን ኮንሴፕት። ካርሊንግ ስዊዘርላንዳዊ ሳይኮቴራፒስት ነው እና ሳይኮ አናሊስት። ብዙ መጽሐፍቶች ጽፏል። አርክታይፕ፣ ዘ ሻዶ፣ ድሪም፣ ሲንክሮኒሲቲ ሲግሜንድ ፍሮይድ ተከታይ በሱ አብርሃም ማዝሎ እና በካርል ሮጀርስ ኢንፍሉዌንስ የሆነ ሳይኮቴራፒስት እና ሳይኮ አናሊስት ከነሱ በኋላ ነው። ከነ ሲግሜንድ ፍሮይድ በኋላ ከነ አብርሃም ማዝሎ በኋላ ነው። ሶ ከዴፊኒሽኑ ጀምር፣ ምንድን ነው እነዚህ ሻዶ? በካርል ጁንግ ሳይኮሎጂ ሻዶ ማለት ጥላ ማለት ጥላ፣ ጥላ በሉ ያው ጥላ ስንል ፖዚቲቭ ነው ኔጌቲቭ ኢሜጅ ነው የምንሰጠው ለጥላ። አሁን ራሳችንን በመስታወት ስናይ እኛ አለን እዛ፣ ደግሞ የፀሐይ ብርሃን እኛ ላይ እኛ ስንሽ እኛ ላይ ሲንጸባረቅ መሬት ላይ የምናየው ጥላ የፀሐይ ብርሃን መሬት የሸፈንበት የኛ ስትራክት የኛ ቅርጽ ይዞ አለ ጥላ። ያ ኔጌቲቭ አስፔክት ነው ይመስለኛል፣ እንደዛ ያለው እና ዛስ ዘሻዶ ያለው ካርል ጁንግ ማለት ነው ምንድን ተሻሉ የተሻለ ይሄ የማናቀው የሳይኪያችን የስነ ልቦናችን ፓርት የማንነታችንን የቀበር ነው እና ተቀባይነት ያልሰጠ ነው አስፔክት፣ የኛም ተቀባይነት ያልሰጠ ነው እና የከበር ነው የኛ መገለጫ ወይም ገጽታ ነው ማለት ነው። ሪፕረዛገመንት ዋናው ይሄ መለያው ምንድነው? ዋናው እዛ ሻዶ ቀብረ ነዋል፣ ተቀባይነት አልሰጠነውም እና አናቀውም። ደሞ እዛ እንዳለ እዚህኛው ውስጥ እንዳለ አናቀውም። ሶስቱ ነገሮች አናቀውም፣ ቀብረ ነዋል እና ተቀባይነት አልሰጠን አልሰጠነውም ተቀባይነት የምንሰጠው አንድ ቢሄቪየራችንን የኛም ገጽታን መለያችንን ነው በኮንሺየንስ ማይንዳችን። ሻዶው የሚገኘው ወንዛ አንኮንሺየስ ማይንድ ስለሆነ ተቀባይነት አልሰጠነውም እና ቀብረ ነዋል እና አናቀውም እንዳለ ለምሳሌ በመስታወት ራሳችንን ስናይ አፊርም ልናደርግ እንችላለን። እኔ ጎበዝ ነኝ፣ እኔ ጠንካራ ነኝ፣ እኔ አሸናፊ ነኝ፣ እኔ ስኬታማ ነኝ እያለን ብዙ መጥራት እንችላለን። ይሄ ኮንሽስሊ ነው የምናውቀው ነው። አንኮንሽስሊ ግን ሌላ የዚህ ተቃራኒ የሆነ ብሊፍ እንዳለን ላናቅ እንችላለን ማለት ነው። እኔ ደግ ነኝ፣ እኔ ፓወርፉል ነኝ፣ እኔ ደስተኛ ነኝ፣ እኔ ስኬታማ ነኝ፣ እኔ ፖዘቲቭ ነኝ እያለን በመስታወት ራሳችንን እያየን ዲፋይን ልናደርግ እንችላለን። ፖዘቲቭ ኮንሽስ አንድ ሰው ላይ ይሄ ሻዶ ወርክ ካልተሰራ እና ያ ሻዶ ካለ ሪፕረስድ የሆነው ነገር የነዚህ ተቃራኒ ብሊፍ ሊኖር ይችላል ማለት ነው። አሁን ያላቸው ፖቲ ፖዚቲቭ እግዛክት የእሱ ተቃራኒ እኔ ያረባም፣ እኔ ተቀባይነት፣ እኔ ስኬታ የማይደለው እኔ ሰነፍ ነኝ የሚለው ደግሞ ብሊፍ ሳይኪያችን ውስጥ ስለ ልቦናችን ውስጥ ተቀብሮ ቁጭ የሚለው ሻዶ ማለት እሱ ነው። ሻዶ ኔጌቲቭ ኳሊቲዎች መቀመጫ ማጠራቀሚያ ብቻ አይደሉ። ለምሳሌ አንድ ሰው ነዴታም ሊሆን ይችላል። ተቆጪ ሊሆን ይችላል፣ የሆነ እንደዚህ ኔጌቲቭ ኳሊቲ ሊኖረው ይችላል። የነሱ መቀመጫ ብቻ አይደለም። ሻዶ ኢንቴግሬት ሲሆን ከማንነት ከኛ ከተቀበልነው ማንነታችንን ካልተቀበልነው ማንነታችንን ጋር ስናዋህደው ፖዚቲቭ የሆነ ኳሊቲ ነው ምን ምን ክሬቲቪቲ ኢንቲዩሽን የሚባሉትን ነገሮች ሊሰጠን ይችላል ማለት ነው። so ዲቴይሊንግ ዩስ ሻዶ ሪፕረስድ የሆነ የተቀበረ ገጽታችን ነው ብለናል። በማህበራዊ ተጽዕኖ እና በግላዊ እምነታችን አንድ ነገር ሲከስ አንድ ኤክስፔሪንስ ወይም አንድ የሆነ ክስተት ሲከሰትብን የሆነ ብሊፋችንን ያናውጣል አይደል? ፎር ኤግዛምፕል በጦርነት ትራማታይዝድ የሆነ ሶልጀር እኔ ቪክተም ነኝ ብሎ ያምናል። በጣም ደንግጦ ከመጣ ያ እምነት በቅ የስነልቦናውን መሰረታዊ እንትኑ ኮምፕሊት ይይዘዋል እና ፐርሶናሊቲን በጣም ኢንፍሉዌንስ ያደርጓል። ያንን ያን ቀብሮ ያንን ሳይቀበለው በሚያደርጋቸው ነገሮች በመጠጣትም ሆነ በመሸፋፈን ተቀባይነት ያለውን እሱነቱን ለማንጸባረቅ ሊፈልግ ይችላል። ሶሳይቲ ላይ ማህበረሰቡ ግን ሱነር ኦር ሌተር ሻዶ የተቀበረው ነገር መውጣት አይቀርም። ሶ ሪፕረስድ ነው የተቀበረው ሻዶ አንኮንሺየስ ነው። አንኮንሺየስ መሆኑ ምንድነው? አናቀውም ማለት ነው፣ እዛ መኖሩን ሆኖ አናውቀውም። ፎር ኤግዛምፕል እኔ ጠንካራ ነኝ ብለን አፊርም እናደርጋለን። ሳምዌር ኢን ኤሌመንታሪ ስኩል የሆነ ፊዚካል ኮንፍሮንቴሽን ተደባድበን ምናምን የሆነ ሰው ደብድቦን ከሆነ እኔ ልፍስፍስ ነኝ የሚል ስሜት ሊፈጥርብን ይችላል ያኔ ግን ያቺን ረስተናት እዚህ ጋር እኔ ጠንካራ ነኝ ብለን አፊርም ስናደርግ ያቺን ነገር ግን እየተማት ሄድ ማለት ነው። ኦልሬዲ ያለች እዛው። መቼ ነው ማኒፌስት የምታደርገው? አናዘር ኮንፍሮንቴሽን ሲያጋጥመን ፍላይት ኤንድ ፍሪስ ፓተርን እናሳያለን። እነዚህ ኤክስፖዝድ መሆናቸው አይቀርም። ሪፕረስ ወይም ሬጅክት ያደርግናቸው ፐርሰናሊቲ ጥሬቶቻችን መውጣታቸው አይቀርም። ሻዶው የሚባለው እሱ የፖዚቲቭ ትሬት ኔጌቲቭ ነው ኮምፕሊትሊ ማለት አይደለም፣ ግን እዛ የተቀመጠ የማንነታችን አካል ነው። ጀስት ላይክ እንደተቀበል ነው እኔ ፖዝ ነኝ፣ እኔ ጠንካራ ነኝ፣ ስኬታማ ብለን እንደተቀበል ነው። ሌላ ደግሞ ያልተቀበል ነው፣ የተሸፋፈነ ጥላ አለ ማለት ነው። ሻዶ አለ እሱ ነው። ኔጌቲቭ ነው ኮምፕሊትሊ እያለን ሳይሆን መኖሩን ማወቅ አለብን። የሚለውን ነገር ለማውራት ፖዚቲቭ አስፔክትም አለው ስና ይህን አሁን የተሸፈነውን ነገር ሸፍኖ ከማስቀረት አዌር እናውቀውና፣ ያኔ ለካ እንደዚህ ተከስቶብኝ ነበር ለካ እኔ እንደዚህ ተቀባይነት የሌለው ስራ ሰርቼ ነበር ሶሳይቲ ያንን ሸፍኘው ከመኖር ይልቅ እንደ ራሴ ማንነት ልቀበለውና ከራሴ ጋር ኢንቴግሬት ላደርገው ላዋህደው። ስናዋህደው ምን ይፈጥራል? ፖዘቲቭ የሆነ አስፔክት አለው ቻሉ። ልክ ኢንቴግሬት ስናደርገው ስናዋህደው ከማንነታችን ጋር ለምሳሌ የተዋረደ ሰው የሆነ አንፎርቹኒቲ የሆነ ሰው ታሰረ፣ ተፋታትቶ ከእስር ቤት ሲወጣ ያው ሶሳይቲ ያገለዋል፣ ተቀባይነት የለው። ጥሩ ያልሆነ አሰራር ቢሆንም ያን ሰው ሰፖርት ማድረግ ሊገባ ይችል ነበር፣ ግን አንፎርቹኔት ሶሳይቲ እንደዛ ይሰራ። ሶ ተቀባይነት የለው ሺምፉል የሆነ ትሪትመንት ይሰጣል። እና ያ እስር ቤት መግባቱ ምን አይነት ትሪትመንት ፈጠረ? ከሶሳይቲው ምን አይነት ሪስፖንስ ፈጠረ? ያገሉታል። እንደዚህ ተቀባይነት እንደሌለ ያሳዩታል። እንደዛ አይነት ነገር። ሶ ለራሱ ምን አይነት ቢሊፍ ይፈጥራል? እኔ ሺምፉል ነኝ፣ እኔ ወደታኝ መጥፎ ሰው ነኝ፣ እኔ ተቀባይነት አይገባኝም ነገር አይነት ይፈጥራል ይህን ሪፕሬስ ሊሸሽ ይችላል። ሰፈር ሊቀይር ይችላል። ሪፕረስ ሊያደርግ ይችላል። በአንገር ራውት ብረስት በጣም ንዴታ ተጣይ ሰው ሊብስበት ይችላል። ጠጪ ሰው ሊሆን ይችላል። እንደዛ ከማድረግ መቀበል ያን ነገር ልክ ጥፋቱን ሙሉ ለሙሉ ተቀብሎ ኦኬ ተቀጥቻለሁ፣ ሶሳይቲ አልተቀበለኝም፣ ያ እንደማትቀበለኝም አቃለሁ ብሎ ከራሱ ጋር ኢንቴግሬት ሲያደርገው ሲያዋህደው ከራሱ ጋር የሻዶ የተቀበረው ጸባይ ምን ይሆናል? ወደ ፖዚቲቭ ትሬት ይለወጣል። ያም ምን ምን ይሰጠናል? ኢንቲዩሽን ኢንስቲንክት ኢንስቲንክት ይሰጠናል። ነገሮችን ማወቅ እንችላለን፣ ባንዴ ኢንቲዩሽን፣ ፖዚቲቭ ኢንስቲንክት እና ክሬቲቪቲ የመፍጠር ችሎታችን ከፍተኛ ይሆናል። አኮርዲንግ ቱ ያው ሳይኮሎጂስቶችም ሙራን በሚያወሩት ፋክት ማለት ነው። ሶ ሻዶ ፖዚቲቭ ትሬት አለው ማለት ነው። ሶ ሻዶው ትናት ኔጌቲቭ ትሬት አይደለም። የኛ ኔጌቲቭ ትሬት መሆኑ ብቻ አይደለም። እዛ መቀመጡ ለፖዘቲቭ ትሬታችን መኖር መንስኤ ነው ማለት ነው። ከፖዚቲቭ ትሬታችን ጋር ኢንቴግሬት ስናደርገው ነው ሙሉ ሰው መሆን የምንችለው እንጂ ሰፕረስ አርገነው ወይም ሪጀክት አርገነው ሳናቀው ከቀረን ያልሆነ ቢሄቪየር ነው የምናሳየው። ኢንዘወርድ ምን ምን አይነት ቢሄቪየር፣ አግሬሽን፣ በጣም አግሬሲቭ የሆነ ቢሄቪየር ሊኖራቸው ይችላል ሰዎች። አሴ ቻይልድ በጣም ተበደሉ እና ካላወቁት እና ለምን ያን የተበደልኩ ብሎ ይሄን ንዴታቸውን ከንዴታቸው ጋር ጊዜ ሰጥተው ለራሳቸው ካልሰሩ ካልሰሩ ከንዴታችን ጋር እንዴት ነው ልንሰራ የምንችለው? ብቻችንን ሆነ ሆነን የሆነ ጽሁፍ እየጻፈን የብሬዝ ወርክ የትንፋሽ ስራ እየሰራን እየጸለይ ከንዴታችን ጋር መታረቅ እንችላለን። ግን ንዴታችንን እዛው አስቀምጠ ነው የሆነ ጭራሽ ፊውል እያደረግነው ቤንዚል እየጨመርንበት እንደዛ እያደረግን እየገፋፋን ምንሄድ ከሆነ ወደ አግሬሲቭ ኢምፕልስ፣ በቃ ዝም ብሎ በጣም ተቆጪ ሰው እንሆናለን ማለት ሼምፉል ኤክስፔሪየንስ የሆነ ሰው ቅድም ያነሳ ኤግዛምፕል ኢምፕሪዝን እንደሆነ ሲወጣ ሪጀክሽን ተቀባይነት ካላገኘ ከማህበረሰቡ ሼምፉል የሆነ ኤክስፔሪየንስ ይኖራል እና ያ ሼምፉል ኤክስፔሪንሱ መፈጠሩ ኢስ ፓርት ፍ ላይ የህይወት አንዱ አካል ነው፣ እንዲያጋጥመን ይችላል። ግን እዚህ ሶሳይቲ ደግሞ እንደዚህ ትሪት ሲያደረገን ምን ብሊፍ ይፈጠራል? እኔ ያረባን በያኖር መጥፎ ሰው ብሎ ካሰበ ኢሞሽን ነው፣ ሻዶው ነው። እንደዛ ብሎ እኔ አረባም ብሎ እኔ መጥፎ ሰው ነኝ ብሎ አመነ እና ከዛ ጋር የሚገባውን ስራ ካልሰራ እና ያን ሽንፉል ኤክስፔሪየንሱን ተቀብሎ የእኔ ማንነት ካላቀፈው ካላዋህደው ከራሱ ጋር ዘላለሙን ሽንፉል ሆኖ ይቀራል ማለት ነው። እንዴት ነው? ዘላለሙን ቪክተም ቪክተማይዝድ የሆነ ሰው ሆኖ ይቀራል። በቃ ተቀባይነት ይሄ ደግሞ ህይወቱን ያናውጠዋል። ስራ መስራት አይችልም። ሪሌሽንሽፕ የማይኖረውም በቃ እንደዚህ ሀይ ሁሌ አጥያተኛ ነው ብሎ የሚያስብ ሰው አይነት ሆኖ ይቀራል። የአግረሲቭ ያለው የእሱ ተቃራኒ ማለት ነው። ሶስተኛ ሪፕረስ ዲዛይር የሆነ ፍላጎት ይኖረናል። የክሬቲቪቲ የሆነ የመስፈን፣ የመጻፍ፣ የስም፣ የመሳል አሴ ቻይል እሱን ፈልገን ከሆነ ግን ያሳደጉን ቤተሰቦቻችን ደግሞ ትምህርት ላይ ብቻ እንድናተኩር ከገፋፉና ያንን ነገር ከቀበር ነው ፕሮጀክት እናደርጓለን ያን ሪፕረስ የሆነ ዲዛይር ዲዛይር ፍላጎት አይደል፣ መሰረታዊ ፍላጎት ያን ዲዛይር ተቀበር ነው ስናርክ መውጣት አይቀርም፣ ማለት በቁጭት መልክ ይወጣል ማለት ነው ው ያን ያቃነውን ዲዛይር ኤክስፕረስ ያላደረገውን ዲዛይር በግሪፍ ስሩ ግሪፍ፣ በማዘን በማዘን ፕሮሰስ ከራሳችን ጋር ኢንቴግሬት ማድረግ እንችላለን። ከአንድ ፐርሶናሊቲ ጋር ከአንድ ማንነታችን ጋር ኢንቴግሬት ማድረግ እንችላለን። ይህም ሻዶ ነው፣ የተቀበረ ነገር ነው። ሪፕረስ ሆነ ጊዜ ኢንሴኪሪቲዎች ለምሳሌ በአካላችን ላንኮራ እንችላለን። በኢኮኖሚያዊ ሁኔታችን ላንኮራ እንችላለን። በማህበረሰቡ ዘንድ ባለን ሁኔታ ላንኮራ እንችላለን። እንደዚህ በዘራችን ላንኮራ እንችላለን። በሃይማኖታችን ላንኮራ እንችላለን። የምናፍርባቸው ብዙ ነገሮች ሊኖሩ ይችላሉ በማንነታችን። እና እነዚህ ነገሮች አሴ ሻዶ ቁጭ ሲሉ፣ ውስጣዊ ማንነታችን ውስጥ ቁጭ ሲሉ እንደሻሉ እነዚህ የምናፈርባቸው ነገሮች ምንድን ነው ዩዛ የሚያደርጉት? ሰዎች ሻዶ ወርክ ያልሰሩ ሰዎች ሻዶ ወርክ ያልሰሩ ሰዎች ፕሮጀክት ያደርጉታል፣ ሌሎች ሰዎች ላይ ይጠቁሙታል፣ ያሳብባል አንተ እንደዚህ አለህ። ልክ ያን ራሳቸውን ሌላ ሰው ላይ ነው ያወጡታል ማለት ነው። አንተ እንደዚህ አይነት ነህ፣ አንተ እንደዚህ አለህ፣ አንተ በዚህ ታፍራለህ፣ አንተ በዚህ አትቆራም፣ ምናምን። ሌላ ምን ዩዥዋሊ ዝም ብሎ እሺ የሚል ሰው ላይ ፕሮጀክት ያለውታል። ይሄ የታወቀ ነገር ነው። እነዚህ ኦፌንሲቭ የሆኑ ሰዎች፣ ዝም ብለው ሰው ማጥቃት የሚፈልጉ ሰዎች ዘሞስት ኦቢዲየንት የሆነ ቻይልድ ላይ በቃ እሺ የሚለው ቻይልድ ላይ ጥቃት ያደርሳሉ። እንደዚህ የራሳቸውን ኔጌቲቪቲ የራሳቸውን ሴኩሪቲ ይጠቁሙታል፣ ፕሮጀክት ያንጸባርቁታል፣ ፕሮጀክት ያደርጉ እነዚህ አራተኛ ምሳሌ እየሰጧቸው ነው። አምስተኛ ምሳሌ አንኮንሽንስ በያዝ ይባላል። የሆነ ሴንሲቲቭ የሆነ ሰብጀክት እናንሳ እና አንዳንድ ሰዎች ሬሲስት ናቸው፣ ሬሲስት እንደሆኑ ግን አያውቁም። ኦር ብሄርተኛ ናቸው፣ ብሄርተኛ እንደሆኑ ግን አያውቁም። መቼ ነው የሚታወቀው? የሆነ ክስተት ሲፈጠር ስቴሪዮታይፕ ይፈርጃሉ፣ ያዳላሉ፣ ለነሱ ወገን ሌላውን ያገላሉ እና ያን ያ ብሄቪየር እንዳለባቸው ደግሞ አያውቁትም። አንኮንሽስ ባያስ ይባላል። ይሄ ከየት ነው የተፈጠረው? አሴቻይል ተፈጥሮ ሊሆን ወይም የሆነ በባድ ኤክስፔሪየንስ ተፈጥሮ ሊሆን ይችላል። ስለዚህ በቃ ዝም ብሎ የሚያዳሉ ሰዎች ሊሆኑ ይችላሉ። ስራ ቦታም ልናቃቸው ሆን ሊኖሩ ይችላሉ። አያውቁትም እንደዛ እንደሆነው፣ ግን ያንጸባርቃሉ ይህን ነገር በጎላ መልኩ ያንጸባርቃሉ። ሰው ሲነግራቸው አያምኑትም። ጥሩ ሰው እኔ በጣም ሞራሊ በጣም የተገነባው ሰው እንዳልተመሰልኩ ና ሊኖር ይችላል። ይሄ ቻሎ ነው። ሌላ ቻሎ አንድ ሪያሊስቲክ አስፓይሬሽን አሴቻልዳውን የሆነ ትልቅ ስታንዳርድ ከተቀመጠብን እናንተ ለቤተሰቡ እንደዚህ እንደዚህ ማድረግ ያለብህ በቃ ከአንተ ነው የምንጠብቀው ከተባለ እና ትልቅ ቦታ እንደርሳለን ብለን ለራሳችን እናጨናንቅ ከሆነ ፌል ስናደርግ የሆነ ስራ ላይ ዲስቲንግ ሻዶ ማለት ነው። ምን ሆነ በአንኮንሽየስ በሆነ ፎርስ በተደረገብን ላያችን ላይ አንተን እንደዚህ ማድረግ አለበት ተብለን ተቀደን ራሳችን ላይ በፎርስ በተደረገብን ጎል ወይም የሆነ አቺቭመንት የሆነ ቢሄቪየር እናሳያለን። በቃ ሁሌ መጥቃት እንደዚህ ቴንሽና፣ ተፎካካሪ ምናምን ይህም ሻዶንም ማለት ነው። ሰብትል ፎርምስ ኦፍ ማኒፑሌሽን ሰዎችን የማታለን የሆነ ሸረሪት የሆነ ጸባይ ይኖርብናል። ሰብትል ድብቅ የሆነ አናውቀውም፣ ሰዎችን እያታለንን ኮንትሮል እያደረግን እየሸወድን እንደሆነ አናውቀውም። እናሻለን፣ ከጀርባ እናለን። እንደዚህ አይነት ነገር እንደዚህ አይነት ብሄቪየር ሊንጸባረቅባቸው ይችላል። ሻዶ ወርክ ያልሰሩ ሰዎች ሻዶ ወርክ እንዴት እንደምሰራ እንመጠበታል። አሁን ኤግዛምፕል እያየን ዴፊኒሽኑን አይተናል። ኤግዛምፕል እያየን እንሰው ማኒፕሌሽን የመሸው የማታለል ቢሄቪየር በጣም ይታይባቸዋል። ሻዶ ወርክ ያልሰሩ ሰዎች ሰብት ሊሆን ጥብቅ የሆነ ይ እና አያውቁትም፣ እንደዛ እንደሆኑ አያውቁትም። ሲነገራቸውም እኔ የለብኝም ብለው ሰዎች ላይ አሳብባል። ኔጌቲቭ ሰልፍ ቶክ ሁን ሊስተማይዝ ሊሆን ሰው ደግሞ ራሱን ይወቅሳል በ ይህ በስራ በሪሌሽንሺፕ በፋይናንስ በሁሉም አስፔክቶች እና ላይፍ ላይ ራሱን ክሪቲሳይዝ ያደርጋል። ራሱን ወደታች ያደርጋል። ሻዶው ወርክ ስላልሰራ ማለት ነው። ሻዶው ወርክ ምንድን ነው? ኢኒሴንስ ኔጌቲቭ ብሊፎች እንዲፈጠሩ ያደረጉን ኤክስፔሪንሶች ቻይልድሁድ ትራማ ሊሆን ይችላል። ትራማቲክ ኤክስፔሪንስ ሊሆን ይችላል መታሰር ኦር የሆነ ለኤክስትሪም ኮንዲሽን መጋለጥ መታመም ለረጅም ጊዜ። እነዚህ ነገሮች ሲፈጠሩ መጥፎ ብሊፍ ስለራሳችን ራሳችን ይፈጠራል። ያ ተቀብሮ ሲቀርና ያ የተቀበረው ነገር ሳናቀው ሲንጸባረቅ ሻዶ ነው ማለት ነው። ነገር ሲዘሻ ነው እያወቅን ከሰዎች ጋር ጥሩ ሰው ለመሆን እንጥራለን በተቻለ መጠን አለስ ያው በሶሳይቲ ህጎች ማንመረቁ ነው። ሻዶ ወርክ ያልሰሩ ሰዎች ግን ይህን ሻዶ ሪፕረስ ያደርጉትና ጥሩ ፓርታቸውን ብቻ ያሳያሉ። ሳሙኤል ግን የሆነ ሰዓት ሲፈጠር አግሬሲቭ የሆነ በጣም ንዴታ የሆነ ፕረስ ይጋያሉ ማለት ነው። በአንድ ንዴታቸውን ያንጸባርቃሉ። ሼምፉል የሆነ ብሊፍል እንዳላቸው ስለራሳቸው ይታይባቸዋል። በቃን ያረባም ነው የሚለው ስሜት ራሳቸውን ውስጥ እንዳለ ይታይባቸዋል፣ እና የቀበሩት ነገር እንዳለም የቀበሩት ኤክስፕሬስ ያደረጉት ፍላጎትም እንዳለ ሊያሳይ ይችላሉ። በቁጭት መልክ የሆነ ሰዓዲ ሲያዩ እኔም እኮ እንደዚህ ነበርኩ ሊሉ ይችላሉ፣ ሪፕሬስ ሊሆን ዲዛይር ካላቸው የተቀበረ ሻዶ ከሆነ ማለት ነው። የሻዶ ኤግዛምፕሎች እነዚህ ይመስላሉ አሁን ተቀበሩ እነዚህ ሻዶች፣ እነዚህ የኛ ማንነት ገጽታዎች የተቀበሩ የኛ ማንነት ገጽታዎች፣ ጥሮቹ የኛ የምንፈልጋቸው ኮንሽስሊ፣ ማለት በማወቅ የምንፈልጋቸው ገጽታዎች አሉ። ለሶሳይቲም፣ ለራሳችንም፣ ለስፕሪቹዋል ለወይቨር አውቴር፣ ለሚያይን ሰው ጀጅ ለሚያደረገን የምንፈልገው ኳሊቲ አለ አፊርም የምናደርገው መስታወት እያየን አይም አበንደንት አይም ፖዚቲቭ አይም ኮንፊደንት አይም ፓወርፉል አይም ሰክሰስፉል እያለ። ይህ ደግሞ ማናቀው የተቀበረውና ያልተቀበልነው ማንነታችን አለ ሻዶ። እና እሱን ካላወቅን ማኒፌስት ያደርጋል ማለት ነው፣ ይንጸባረጋል። ሶሳይቲ ላይ፣ ማህበረሰቡ ውጭ ዓለም ላይ ይንጸባረጋል። እነዚህ አግሬሲቭ ኢምፐልስ ሼምፉል ኤክስፔሪየንስ ምናምን እነዚህ መለያዎች በምን በምን መልኩ ይንጸባረቃሉ? ሌሎችን እንፈርጃለን። ሲንጸባረቅ የሻዶ ሲንጸባረቅ ሌሎችን ዝም ብለን እንፈርጃለን፣ ሌሎችን እንተቻለን፣ ሌሎችን ዝቅ እናደርጋለን። ያም የእኛ ኔጌቲቪቲ ጎልቶ እንዳይወጣ ሌሎች ላይ እንለጥፈዋለን ማለት ነው። እኛ ብዬ አላወራ ር እነሱ ብዬም አላወራም። ያው ኮንሴፕቱን ለማውራት ያህል እስፔሻሊ የራሳችንን ሻዶ አስፔክት ሻዶ ወርክ ካልሰራን ሌሎች ላይ እናንጸባርቋለን በመተቸት በመፈረጅ ዝቅ በማድረግ ሰው ፊት በማዋረድ ምናምን ፕሮጀክቲንግ ማንጸባረቅ የዛኛው ተመሳሳይ ነው የራሳቸውን ኔጌቲቪቲ ፌስ ላለማድረግ ሌሎች ላይ በማንጸባረቅ ሚድን ይመስላቸው። እነዚህ ሻዶ ወርቅ ያልሰሩ ሰዎች ኢሞሽናል አውትፕረስት ግዴታቸውን ይቀብሩ ይቀብሩና የሆነ ሰዓት ላይ ይጋያሉ። አንኮንትሮላብል በሆነ ቁጥጥር ውጭ በሆነ እና ድንገተኛ በሆነ መልኩ ይጋያሉ እና ይህም ይጎዳል። እንደምናውቀው ሪፕረስድ የሆነ ሻዶ ኢሞሽን ከአንገር ጋር የተገናኝ አሴ ቻይልድ ከተከለከለ አንድ ሰው ግዴት መጥፎ ነው ከተባለ ናይስ ጋ የሆኑ ይቀጥል ይቀጥል እና የሆነ ሳለ በጣም አንኮንትራል የሆነ ነገር ያሳይ ይችላል ማለት ነው። ሪሌሽንሽፖች ከሰው ጋር ጋ ያለን ግንኙነት ላይ ዲፊካልቲ ይኖርባቸዋል። ሰዎች አሁን ፕሮጀክት የምናደረግ ከሆነ ፓሲቭ አግሬሲቭ ቢሄቪየር ካለብን የተቀበረ አንገራችንን በፓሲቭ በጀርባ ሰዎችን የወጋ ከሆነ ሻዶወርክ ያልሰራ ሰው ከሪሌሽንሽፕ ጋር በጣም ዲፊካልቲ ይኖረዋል ማለት ነው። አንሪያሊስቲክ ኤክስፔክቴሽን የሆነ የሚጠብቀው ከአለም ሪያሊቲ ከሪያሊቲ ውጭ የሆነ ነገር ይጠብቃል። በቃ በህልም አለም መኖር ይጀምራል። ቅዠት እንደዚህ ፕሪንሰስ የሆነች ልልት ስ ሚስት ትመጣልኛለች፣ ር ልውል የሆነ ባል ይመጣልኛል፣ ሀብታም የሆነ እንደዛ አይነት ኤክስፔክቴሽን የሆነ ዘዊል ቤት አክሽን ለመውሰድ ይከብዳቸዋል። ምክንያቱም ሪፕረስ የሆነ ኢሞሽናል በጣም ከባድ ኢሞሽናል ዲል ካላረጉ ከዛ ጋር ይሄ አንገር ዲዛይር ሼም ጊልት ከነዚህ ጋር ዲል ካላረጉ አሴሻዶ ቀብሮ ከቀረ እንደ ጥላ ማኒፌስት የሚያደርገው በእነዚህ ከባድ ከባድ በሆኑ ሁነቶች አግሬሽን፣ ጃጅመንት፣ በጣም ንዴታም በመሆን አውትፕረስ፣ ፓሲቭ አግሬሲቭ መሆን በጀርባ ከባድ ሰው ዲል ለማድረግ የሚከብድ ሰው በመሆን ኤቭሪባዲ ሃዝ ሻዶው። ምን አለምን ስናያት በቃ እንደዛ ነው። ሁሉም ሰው ሻዶ አለበት ስቴስቲንግ ቢክ አንዱ ግን ምንድነው ይህን ሻዶ ለይታ ማወቅ የመጀመሪያው ስቴፕ ካርል ጁንግ ሲመክር ሻዶ በጣም ኢምፖርታንት ነው ይላል ሻዶ ምንድነው ኔጌቲቭ አስፔክት አይደለም የኛ ኔጌቲቭ አስፔክት አይደለም የኛ የኔጌቲቭ አስፔክት ያልታወቀና የከበር ነው መሆኑ የዛ ኔጌቲቭ አክሴፕት ያልታወቀ ነው ያላወቅ ነው ያልተቀበል ነው እና የከበር ነው መሆኑ ሻዶ የሚያስብለው ሶ ሻዶውን ስናውቅ በጣም ጠቃሚ ነው ማለት ነው። ሻዶውን ሁን ከዴፊኒሽኑ ጀመረን ጀመርን አስፔክቶቹን መለያዎቹን አየን እና በምን አይነት መልኩ አለም ላይ እንጸባረጋል የሚለውን። አሁን ሻዶውን ለማወቅ ምን ምን አይነት ስራዎች መስራት እንችላለን? ኢንቴግሬቲንግ ዘ ሻዶው፣ ይህን ጥላ ከዋና ማንነታችን ከኮንሽስ ማንነታችን እና ከምንፈልገው ማንነታችን ጋር የማንፈልገው ማንነታችን ለማዋሃድ ምን ነገሮች መስራት እንችላለን? የመጀመሪያው ሰልፍ አዌርነስ ነው። ራስን ማወቅ ያ እነዚህ የቀበርናቸው ኢሞሽኖች ቢሄቪየሮች፣ እምነቶች በዋናነት ብሊፎች እምነቶች እነሱን ስለ ራሳችን የቀበር ናቸው ማለት ያው ዲል ለማድረግ በጣም ከባድ ነው። እኔ በጣም ስኬታማ ነኝ እያለን እያወራን እዚህ ጋ እኔ መቼም ስኬታማ አልሆንም እምነት ተቀብሮ ካለ ያን ማወቅ አለብን። እንዴት? ለራሳችን ጊዜ በመስጠት ቁጭ ማለት ጆርናል በማድረግ እነዛን ስፕሪቹዋል ፕራክቲሶች ያወራናቸው ሜዲቴሽን ጆርናሊንግ ፕሬርም ይጠቅማል። ፕሬዝወርክ፣ አፊርሜሽን፣ ቪዥዋላይዜሽን እነዚህን ስናደርግ ሻዶ አስፔክቶቻችን ብቅ ብቅ ማለት ይጀምራል። እነዚህ የተቀበሩ ነገሮች በካ ይሄ ነገር አለ እኔ ማንነት ላይ ብለን ሰፕራይዝ ነው ምናለን ራሳችንን ማወቅ የመጀመሪያ ስቴፕ ኢንቴግሬት ለማድረግ ሻዶ ሰልፍ ኮምፓሽን ራስን መረዳት ለራስ መሳሳት፣ ራስን መውደድ ልንለው እንችላለን። ሼምፉል የሆነ ኤክስፔሪንስ ሊያጋጥመን ይችላል። ዩኒቨርሲቲ ወድቀን ሊሆን ይችላል። ከስራ ተባረን ሊሆን ይችላል። ሳሙዌር የሆነ ኢንካርሰሬሽን አጋጥሞን ሊሆን ይችላል። ላይፍ ላይ ብዙ ነገሮች አሉ። ዲቮርስ አጋጥሞን ሊሆን ይችላል። ሼምፉል የሆነ ኤክስፔሪንስ አለ። ራሳችንን ይህችን ያረባ ምን አይነት መቼም አረባም ለምንም አልሆነም ብለን ያን ከመፈረጅ ራሳችን መቀበል እና ራሳችን አውቀን ለራሳችን መሳሳት ራሳችን መውደድ ልክ እንደዛ ልጅ ራሳችን መንከባከብ፣ አይዞ ከዛ ያን ነገር ማቀፍ ከሰራ የተባር የፈጠርንብን ስሜታችን ያን ነገር ማቀፍ መውደድ በጣም ፓወር የሚሰጥ ነገር ነው። ሻዶ ኢንቴግሬሽን ይባላል። በጣም የሻዶን ፖዚቲቭ ሳይድ ያሳያል ማለት ነው። ክሬቲቪቲ፣ ኢንቲዩሽን፣ ኢንስቲንክት እየፈጠረልን ይሄዳል እና ራስን መቀበል ራስን ማወቅ ራስን መውደድ ከዛ ራስን መቀበል ራስን ከወደድን በኋላ ከደረሱ እነዚህ የደረሰብን ኤክስፔሪየንስ መጥፎ ብል አስተሳሰብና እምነት ለራሳችን ከፈጠረብን በኋላ ራሳችንን እንድንጎዳ የሆነ መጥፎ ብሊፍ ከፈጠረብን በኋላ ከዛ ደግሞ እኛ ደግሞ ጎብዘን ራሳችንን ወደን እነዚህ ነገሮች ስንቀበል ሴልፍ አክሰፕታንስ ይሆናል ማለት ነው። ራስን መቀበል መጥፎ ጎናችንን ስስ ጎናችንን የማይረባ ያለው ያረባ ምናም ከማለት ያን ነገር መቀበል በራሳችን ስንቀበለው ቪቨራችን ኮምፕሊት ይቀየራል ማለት እንደድሮ እኔ ጠንካራ ነኝ እኔ ጀግና እኔ ሀብታም ነኝ እኔ ያልቻ ነኝ እኔ አንደኛ ነኝ ምናም ከማለት ይልቅ ወደ ስፒሪቹዋሊቲ እየቀረብን እንመጣለን ማለት ነው አያችሁ ይሄ